አይገባኝም ለምን መጣሽ? የመጣውበት ምክንያት እኮ እየነገረች ነው። አልፈልግም አንቺም ከነ ምክንያቶች መምጣት አያስፈልግሽም። ከነ ምክንያቶች እዛው መቅረት ትሻለሽ እኮ። ለምንድነው ታዲያ በእኔ ስም ለምንድነው ከሱ ጋር ተጣይ የምትሞክሩ? ከህይወታችሁ ወጣ ሁኛ አይደለ። እንዲ ሩታ አንቺ ነሽ ከህይወታችን የወጣሹ አንቺ። አይውሽሚት አይውሽሚት፣ ወይኔ ጉድ ይፈላላለች። ገና ጉድሽ ይፈላል እንጂ ዶንቆሮ የሆንሽ ዘይትዮ ማለት ነው። አቤት ድፍርናሽ፣ አቤት ድፍርነሽ! ጭራሽ ጭራሽ ቀጥ ብለሽ እናት ያባቷ ግቢ ግብት እ ጭራሽ እኮ በእኔ ምክንያት የምትጣሉት ለምንድን ነው? እኔ ከህይወታችሁ ወጥቻለሁ፣ አንቺ ነሽ የወጣሽው አለቻት እኮ ነብሯ ማለት ነው። አንቺ፣ እኔ ምለው አንቺ ሴትዮ በአእምሮሽ ላይ ማለት ይሄ በጭንቅላትሽ ላይ የጎደለ አካል አለ፣ የጎደለ ነገር። እኔማ የሆነ ነገር ማ ሽው ሳይለብሽ አይቀርም አንቺ ሴትዮ ማለት ነው። እንደው ማን ሞት ከሳምንት በፊት አይደለም፣ እንደማትርቀኝ ቃል ግባልኝ ብለሽ የአብርሃም እጅ እንቅ አድርገሽ እንደ አልጋ ላይ ተጋድመሽ እዛ እያስታወቅሽ ያሹው ማለት ነው። መቼ ነው አንቺ ከህይወታቸው የወጣሽው? ለማንኛውም ውድ ተመልካቾች ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ፣ እኔ ዛሬ አብርሽ አሳዝኖኛልም ተናድጄበታለሁ ማለት ነው። የተናደድኩበትን ምክንያት ምንድን ነው፣ ያሳዘነኝ ምክንያት ምንድን ነው፣ በደንብ አድርጌ የማስረዳችሁ ይሆናል ማለት ነው። በአብዛኞቻችሁ ደግሞ በሩታ ላይ እየፈረዳችሁ ያሉበት ምንድነ። ሁልጊዜ ኝኝ የምት ሁልጊዜ ኝኝ የምት እያላችሁ ኮመንት የሰጣችኋት በሰላማችሁ ነው፣ በሰላማችሁ ነው። ሩታ ትክክል ናት። በቃ ትክክል ማለት ነው። ትክክል የሆነችበት ምክንያት ምንድን ነው በደንብ አርጌ እምነግራችሁ ይሆናል ማለት ነው። የተሳሳተችበትን መንገድ ደግሞ እንዴት እንደሆነም እማስረዳችሁ ይሆናል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሽር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለው። አላይ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶች እዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሬሽና የሮታ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት፣ ለምን መጣችሁ እብላ ሮታዬ ዘራፍ እከኬ ዘራፍ ብላለች ማለት ነው። ነብሯ፣ ጨቅናዋ፣ ጎበዟ። ይሄ በብዬ እናት ለምንድን ነው የመጣችሁ? የመጣሁበት ምክንያት ማታቂዋለች ስትላት፣ አንቺ ምክንያትሽንም ጥርግ ብላችሁ እዛው ገደል ግቡልኝ ብላለች ማለት ነው። ምክንያቱም የእሷ ምክንያትን ስለማትፈልግ ማለት ነው። ንቀት መሆኑ ነው። ወይ ግቢዬን የመጣሽ እውነት ነው ያስፈላል ያስብላል ከባሏ እንደፈለገች የምትሟገጥ ሴት እንዴት ብላ ነው የአባቷ ግቢ የምትገባ ማለት ነው ወራዳ ማለት ነው እንዴት ብላ ትገባለች እውነት ነው እውነትም ይሄ እንዴት ነው ንቀት ነው የሚያስብለው ሮታ እንደተናገረችው ማለት ነው ሌላው ታዲያ ለምንድን ነው በእኔ ምክንያት የምትጣሉት እኔ እኮ ከህይወታችሁ ወጥቻለ እውነትሽ ነው አይ፣ ውሸሚት አይ፣ ውሸሚት፣ ከጎን ስራሽን ትሰሪያለሽ፣ ከጎን ደግሞ የሆነ ነገር ሲደረስብሽ ደግሞ እኔ ከህይወታችሁ ወጥች አለው። ረ ያለማፈርሽ! ረ ያለማፈርሽ! አንቺ ቢመችሽ እኮ አብርሃም ተጠቃሉ። ከአንቺ ጋር ቢሆን ራሱ ደስታሽ ናቸውም እኮ ደስታሽ ናቸውም እኮ ውሸሚት፣ እንዲህ ከዚህ ሶስት ጊዜ ነው አራት ጊዜ ነው ከህይወታችሁ ወጥች አለው ብለሽ ስትዋሽ ስትዋሽ በአደባባይ ማለት ነው። ምን ነው እንደው ቢዋሽ ቢዋሽ ይሄ ይዋሻል እንዴ በሚዲያ ላይ? እንደፈለግሽ እየሆንሽ እያየንሽ እጁን ይዘሽ እንዳትርቀኝ እያልሽው የሚወዱ ሰውን ሲያጡ መታመም እንደዚህ ነው እያልሽ ስታጎበድጄ የነበረው ዛሬ ከህይወታችሁ ወጥቻለሁ ብለሽ እሷን ለመፎገር ነው ወይስ እንዴት ነው? እንደ እራስሽ እኮ ነው እየፎገርሻለሽው ማለት ነው ሩታ። ነብሯ፣ መቼም ቢሆን መቼም ልትፎገርልሽ አትችልም። እሷም እኮ ብላለች፣ አንቺ ነሽ ከህይወታችን የወጣሽው አንቺማ፣ መቼም የምትወጪ አይደለሽም ገምጨጭ አድርገሽ ነው ያሹ ብላሻለች። አንቺ ፕላስቲክ የወሽ ሴትዮ ማለት ነው ወራዳ፣ የተዋረሽ ደግሞ የምታስጠይ እ እኔ እውነቴን ነው የምላችሁ እንደዚህ አይነት ሴቶች የሌሉ እንዳይመስላችሁ። እንደዚህ አይነት ሴቶች ብዙ ናቸው፣ ብዙ ማለት ነው። እንደዚች እንደ ውሽሚት አይነት ማለት ነው። ወጥቻለሁ፣ ከህይወት ወጥቻለሁ ይላሉ። አውቀው ራቅ ብለው ተመልሰው ይለጠፋሉ ማለት ነው። አሁን ከሳምንት በፊት አይደለም ቮሚት እያደረገች እንደማትርቀኝ ቃል ግባልኝ ብላ እጇን፣ እኔ የትም አልሄድም የትም አልርቅሽም እያላት የነበረው አብርሃም ማለት ነው። እርቅ ያለው አለች እኮ ከራቅሽ እኮ ከአብርሃን ጋር እስከ መጨረሻው መጨመርም የለብሽም እኮ። የሰውን ትዳርን አትበጥብጪ። ደግሞ ቤትሽ ድረስ ነው ሰው መጥቶ፣ እንዴት እንደዚህ ታደርጊያለሽ? ቢያንስ እኳ በስነ ስርዓት አናግሪ ሲላ ትሮጣ። ክብር ለሚገባው ሰው እኮ ነው ክብር የሚገባው። የሰው ትዳር ለሚያፈርስ ሰው እኮ ክብር አይገባውም። ማለች በትክክል ሩታዬ የሰው ትዳር የሚያፈርስ በሰው ትዳር ላይ የሚንጠላጠል ባለትዳር እና የልጅ አባት የሆነ እንደ ውሽማ የሚጠቀሙ ሴቶች ባለጌ እና ቆሻሻ ሴቶችን ክብር አይገባቸውም። ለእነሱ ክብር የሚባል ነገር መስጠትም አያስፈልግም። ትክክል ናት እንዶ። ምን አለበት በካልቾ በጥፊ ብለሽ ፈሷን እያዳመጥ ብታስወጫት ከግቢሽ ማለት ነው እንዶ፣ ከእናት ከአባትሽ ግቢ ማለት ነው። ይደፋር ማለት ነው። ደግሞ እንደንግጣለች ምክንያቱም ወልዳለች። አሁን ምንም የሚያግዳት ነገር የለም። ሩታ ትጠፈጥፈኛለች ብላ ደንግጣለች። ወይኔ ጉዴ ፈላለች እኮ ቀስ ብላ ማለት ነው። ምን አለበት ያቺ ጽጌን በጠፈጠፍሽበት እጅሽን በደንብ አርገሽ በግራ በቀኝ አርገሽ ጠፍጥፈሽ ብታስወጫት ማለት ነው። እኔ ዛሬ ሩታዬ እሱ ነበር የጠበቅኩት ማለት ነው። ከህይወታችሁ ወጥቻለሁ ብላ የዋሸችው ነገር እኔ በጣም ነው ያናደደኝ ማለት ነው። አልወጣሽም አንቺ ባለጌ ማለት ነው። ሌላው ጋሽ አልቅበት፣ እኔ ያናደደኝ ፓርት በቃ ሩታ ትላንትና አታምጣት አታምጣት ብለዋለች ማለት ነው። ስለዚህ አታምጣት እስካለችው ድረስ ማምጣት አልነበረበትም። እውነት እሱ ያልገዛችው ነገር ከሆነ በቃ ንጽህናውን ይዞ መቀመጥ፣ ሌላ ነገር አያስፈልግም። እሺ ይሳቅ አውቀዋል። ከይሳቅ ጋር ነው የገዛሁት አብሬ ነው የገዛሁት ካለ ከይሳቅ በቃ ይሳቅን ይዞ መምጣት። ሩታ ሄርሜላ ማየትን እንደማትፈልግ ያውቃል በደንብ ስለሚያውቅ፣ ለምን ይዟት ይመጣል? እሱም ትዳሩን ለመበጥበጥ ስለፈለገ ነው እሷን ጎትቶ የመጣው ማለት ነው። አታርግ ያለችው ነገር ማድረግ የለበትም። በተለይ ይቺ ሄርሜላ የምትባል ተንከሴስ ማለት ነው። በፍጹም ከእሷ ጋር መገኘት የለበትም፣ ትዳሩን የሚወድና የሚያከብር ከሆነ ማለት ነው። በቃ ይሄ ነው ማለት ነው። እንዲህ አታምጣ ካለች እኮ ማምጣት የለብህም እሷን ማለት ነው። እውነት ራስህን የገዛኸው ከሆነ በኮንፊደንስ ዝም ማለት ትችል ነበር ጋሽ አልቀበት ወይም ጋሽ አሸበር ማለት ነው። ይሳቅ ከይሳቅ ጋር ከገዛኸው ይሳቅን ይዘ ጓደኛህን ይዘ፣ ይኸው ከእሱ ጋር ነው የገዛሁት ማለት ነበረብህ። ትላንትና እንዳታመጣት ብለህ ነበር። ለነገሩ አንተ ያለም ጦርነቱ ስለፈለግከው ነው ጎትተ የመጣኸው ማለት ነው። ነገር ግን እኔ ያሳዘነኝ ምንድ ነው? አይና አይኗን እያየ ሲለምናት ግን በጣም አሳዝኖኛል ማለት ነው። እባክሽ ተይ፣ ነገ የሚጸጽሽ ነገርን አትስሪ ምናምን እያለ በፍቅር አይና አይኗ እያየ ነበር ሩታዬ ማለት ነው። ሩታዬን አይና አይኗ እያየ በፍቅር እያየ ነበር እየለምናት የነበረው ማለት ነው። እኔ ሱባርት በጣም አሳዝኖኛል፣ በቃ ልመናውን ማለት ነው። ነገር ግን እኔ ሄርሜላን ጎትቶ የመጣበት ነገር ግን በጣም ተራድጅ ባለው ማለት ነው። እውነት ግን እኮ እኔ በጣም የምትገርሙ ማለት ነው፣ ኮመንታተሮች ሩታ ሩታ ሩታ እያላችሁ እሷ አስፈልጋትም ክብር አስፈልጋትን በቃ ወርቁ ለእናት ወስደ ተመረቅበት። ለእናቱ ያደርግላታል ያንሳታል ማለት አይደለም። ለእናቱ ለሚስቱ ብሎ የገዛውን ለሚስቱ እንጂ በሚስቱ ወስዶ ለእናቱ ማድረግን ተገቢ አይደለም። ለእናቱ ምን የመሰለ ይሄኔ ገዝቶላታል እኮ ሊገዛላትም ይችላል በቃ ይችላል አብርሃም ማለት ነው። ብቃት አለው። ነገር ግን የእናንተ ቅሌት ነው እየነገር እየተነገራችሁ እራሱ ለየማይገባችሁ ነገርስ የማይገባችሁ ነገር። እሷ ክብር አይገባትም፣ ሩታ ክብር አይገባትም። ሁሌ መጨቃጨቅ ምናምን እንድትጨቃጨቅ የሚያደርጋት ማን ሆነና፣ እንድትጨቃጨቅ የሚያደርጋት ማን ሆነና? አይገባችሁም እንዴ? አይገባችሁ ክብር አይገባትን። ክብር የሚገባ ሰው አይደለችም። ወርቆ አንስተ ለሄርሜላ አድርግላት፣ ወርቆ አንስተ ለእናቱ እንደዚህ አድርግላት። እሷ እንደዚህ ናት። እስኪ ያርፋችሁ ተቀመጡ። በትዳር መካከል አትገቡ። እናንተ ምራሱ እኮ ሄርሜላ ቢጤ ናችሁ። ለነገሩ የሄርሜላ ኦዲንሶች ናችሁ፣ እንዳለ እንደዚህ አይነት የምትጽፉ ማለት ነው። የመጥፎ ኦዲንስ መጥፎ ነው፣ በቃ አከተመ ማለት ነው እንጂ አትሽለጥላጡ። በቃ ሁልጊዜ እንደተዋረዳችሁ ነው የምትቀሩት ማለት ነው። ነገ ደግሞ ፍቅር ሆነው ሲመጡ ደግሞ እንደገና ጸጸት ውስጥ ትገባላችሁ። አረረፉ እንደ የሚገባት ጀግና ሴት ናት፣ ሩታ የሚገባት ጀግና ሴት ናት። ብርቅ ነው እንደ ወርቅ። አይሆን፣ እኔ ሩታዬን የተበሳጨውባት ሰው ነግሮኝ ነው ያለችው ነገር እሱን የተበሳጨውባት፣ ምክንያቱም ሰው ነግሮኛል ብላ ትዳሯን መበጥበጥ የለባትም። ከሰው በላይ ማመን ያለባት የትዳር አጋሯ ነው በሚለው ተናደርኩባት እንጂ ሩታ የተናገረችው ሄርሜላ ላይ የተናገረችው ነገር በሙሉ እውነት ነው። አትሽ ለጥለጡ እውነት ነው። ሩታ ሀቅ አላት ማለት ነው። በቃ እውነታ ካለው እሱ ነው እንጂ መጋፈጥ ያለበት ሄርሜላን ጎትቶ መምጣት የለበትም። እኔ በሩታ ላይ የተናደርኩት ሰው ነግሮኛ ሄርሜላ እንደገዛችው ሰው ነግሮኛ ያለችው ብቻ ነው እንጂ ሌላ፣ ሁሉንም ትክክል ናት።